ምሳሌ ታግታ ከቀናት በኋላ እራሷን ስታ ወድቃለች ማለት ነው። እሱም እንግዲህ ብቻዋን ትተዋት ካጠገቧ ሰው ስታጣ በጭንቀት በህመም ወድቃለች ማለት ነው። እንደዚሁም ማህሌትም እንግዲህ በማይታወቁ ሰዎች ታግታለች ማለት ነው። እሷ እንግዲህ የታገተችበት ምሳሌ ያለችበትን ቦታ የት እንዳለች ሁሉ እንዳገር ጠንቅቃ ስለምታውቅ እንግዲህ ነገሮችን እየተከታተለ ማህሌት እንድትያዝ ያደረገው መድብል ነው ማለት ነው። ቢሆንም ግን ምሳሌም አጋዡን ሰውዬ ለምን አለቀኝም? አንተ ጨካኝ ነህ፣ አጎቴ ቢያገኘህ ይገልሃል ስትለው ነበረ። እሱ ግን እኔ ብሆን እለቅሽ ነበር፣ ነገር ግን አዛዡ ሌላ ነው ሲመስለኝ ግን፣ አንድ ዛሬ ነው እንጂ ነገ ተዚህ ተወጫለሽ እያለት ይገኛል። ላይክ አርጉኝ ፈልጌው ነው። ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሁላችሁም በያላችሁበት ዓለም ዳርቻ ሰላማችሁ ብዘት ትረፍረፍ ይበልኝ እያልኩኝ ምሳሌ ድራማ ደስ የሚልና አስተማሪ እንደዚሁም ደግሞ ብዙ ቁም ነገር አዘል ዲራማ ነው ማለት ነው። እንግዲህ ከሱ የምንማረው የአባትነት ጥግ፣ የጓደኝነት ጥግ፣ የወንድምነት ጥግ ነው የምናየው። በዛው ልክ ደግሞ ክፉ ሰዎችም መልካም ሰዎችም በአጠገባችን እንዳሉ ብዙ ነገር እንማርበታለን። ራስ ወዳድ ሰዎችም እንዳሉ ለሰው ብለው የሚኖሩ ሰዎችም እንዳሉ እንመለከታለን ማለት ነው። እንግዲህ እንደዚሁም ደግሞ ብሩክ ለልጁ ሲል እራሱን አሳልፎ ሰጥቷል ማለት ነው። እንደዚሁም እንግዲህ አስቀምጦ በሄደው ደብዳቤ ውስጥ እኔ ለልጄ ስል ራሴን አሳልፌ ሰጥቻለሁ ስለዚህ ልጅን አደራ ብሎ ነበር። እንግዲህ ወረቀት ያስቀመጠላቸው ማለት ነው ለቅድስና ለወንድሙ መድብል ማለት ነው። እና ነገር ግን እነሱ የወንድማቸውን አደራ መወጣት አልቻሉም። እነሱ በተኙበት ገብተው እንግዲህ በምን እንዳደነዘዟቸው ባናቅ ምሳሌን አግተዋታል ማለት ነው። ምሳሌ ተግታ ቀናቶችን አስቆጥራለች። እንደዚሁም እንግዲህ አጋቺው ሰውየውን ልቀቀኝ አንተ ምን አይነት ክፉ ሰው ነክ እያለችው ነበረ እሱ ግን እኔ ክፉ አይደለሁም ምን አደረግኩሽ እየተንከባከብኩሽ አይደለሁ ወይም በሚል መልሶላት ነበረ ደግሞ አታውቅም አጎቴ ኮ ዘፋኝ ነው ድምጡ ሲያምር ባየኸው እያለችው እያጫወተችው ነበር እንግዲህ የልጅ ነገር ማለት ነው ለምን አለቀኝም ብትለውም እኔ አዛዥ አይደለሁም ጠባቂ ነኝ ነው ያላትና እንግዲህ አባቴ ቢያገኝህ አይለቅህም ይመጣል ደግሞ ከውጭ ሀገር ሰሞኑን አጎቴ በጣም ሀይለኛ ሰው ነው እያለችም እየነገረችው ትገኛለች እሱም እንግዲህ ምን ትፈልግ ያለሽ አሁን ከውጭ ላይ ምግብ ላምጣለሽ እያላት ነበረ እሷም ምንም አይነት ምግብ እንደማትፈልግና እንዲለቃት ብቻ ቅድስትዬም አጎቴም ናፍቀውኛል የሚል መልስ ነበር የመለሰችለት እሱ እንግዲህ ለማንኛውም ነገ ከዚህ የምትወጪ ይመስለኛል ነው እያላት ያለው እንግዲህ ተስፋ ቆርጧል መድብል ዝናን እየለቀቀው አይደለም ስለሆነ፣ ስለዚህ እች ልጅ ለምን እናሰቃያታለን ካለቀቀው በሚል እንግዲህ ወስነው ሌላ መንገድ እየፈለጉ ይገኛሉ። እንግዲህ እሷን ለመልቀቅ ወስነዋል ማለት ነው። መድብልም በራሱ መንገድ እንግዲህ ልጅቷን ለማስለቀቅ እየሄደበት ያለው መንገድ ነው የሚገኘውና እንግዲህ ምሳሌም እኔ ቅድስትዬም አጎቴም አባቴም በጣም ይወዱኛል ምትለው እሱ እስከነ መፈጠርሽም ሳይ ራሱሽም አይቀር እያላት ነበር ና እንግዲህ እንደሚወድሽ ና እንደማይወድሽ ስቴ እምና ይሆናል እያላት ነበረ። በጣም የሚያሳዝነው ነገር እንግዲህ መጨረሻ ላይ ማንም ሰው አጠገባ የለም። ጠባቂው ሰውዬም ምግብ ላምጣልሽ ከውጭ ላይ ብሎ እንግዲህ ተንከባካቢው ብዛት ምግብ ከውጭ ላይ ሊያመጣላት ወጥቶ ነበር። ነገር ግን ማንም ምግብ ከውጭ ላይ ግዛላት ያለ ሰው የለም። እሷን ለመንከባከብና ና ትሪት ለማድረግ ፈልጎ ስላሳዘነችው ብቻ ምግብ ሊገዛላት ወጥቶ ነበረ። ነገር ግን እሱ በወጣበት ጊዜ ራሷን አዙሯት ራሷን ስታወድቃለች ማለት ነው። ነገር ግን ትልቁ ሰውዬ የት ነክ ትልቁ ሰውዬ እያለችም እየተጣራችም ተነስታም እቤት ውስጥም ለሚሄድ ሞክራ ነበር። ነገር ግን ብትንቀሳቀስ በሩን ክፍት ልታገኝና ልትወጣ ትችላለች ማለት ነው። ምሳሌ በዛ መንገድ አመለጠች ማለት እንግዲህ፣ ምሳሌን ጠብቅ የተባለው ሰው ደግሞ ለሱ አደጋ ነው የሚሆነው ማለት ነው። እንግዲህ እሷ በዛ መቅጠፍት ውስጥ ብቻዋን ሆና አረ የሰው ያለህ ደረሱልኝ እያለች ባለችበት ሰዓት እንግዲህ ወይዘሮ መሀሌት ሸንከፍ ሸከፍ እያለች እንግዲህ እሷ ወዳለችበት ቦታ እየሄደች ነበረ። እሷም እንግዲህ እየሄደች ባለችበት ሰዓት ሁለት ሰዎች ከመኪና ወርደው ይዘው ወደ መኪና ውስጥ ወርውረዋታል ማለት ነው። ነገር ግን ስናይ መድብልም ባጃጅ ይዞ ከጀርባ እየተከተላት ነው የሚገኘው። ነገር ግን የምትወሰደው መሀሌት ቀጥታ ልይቷ ታግታ ወዳለችበት ቦታ ለማሳየት ትገደዳለች ማለት ነው። ወዳ ሳይሆን በግዴታዋ ትገደዳለች ማለት ነው፣ ምሳሌ ያለችበትን ቦታ ማሳየት። ነገር ግን እነሱ ሲደርሱ እንግዲህ ምሳሌ ራሷን ስታ ነው የሚሆነው ማለት ነው። እሱም እየተከታተላቸው ነው እንግዲህ ዝና ማለት ነው። ሰዎቹም አግተው መናገር አለብሽ ልጅቷ ያለችበትን ቦታ ስለሚሏት እሷ እንግዲህ ልጅቷ ያለችበትን ሁኔታና ቦታ ጠንቀቃ ስለምታውቅ ለራሷ ለህይወታ ስትል ወዳ ሳይሆን በግዷ እሱን የወዳለችበት ቦታ እንግዲህ መርታ ታሳያችኋለች ማለት ነው። የሚያሳዝነው ነገር ግን ምሳሌ እራሷን ስታወድቃለች ማለት ነው። ግን ምንም አትሆንም ብቻዋን ስለሆነች እራሷ አዙሯ ጭንቀት ነው የወደቀችው እንጂ ምንም አትሆንም ማለት ነው። ግን ያው በስተ መጨረሻም ቢሆን ደርሰውላታል ማለት ነው። እንግዲህ የዝና ዱላና እገታ ስቅይቱ እንደቀጠለ ነው ማለት ነው። ምክንያቱም እሱ ማንም የሚለቀው ሰው የለም። አሁን በፊትም እንግዲህ ምሳሌን ያገቷት እሱ እንዲለቀቅ ነው። ብሩክን መልቀቅ አይፈልጉም። ብሩክ ምን አይነት ወንጀል ነው የሰራው ይናል? ምን አይነት ሚስጥር ነው? በቃ እሱ በጣም ከባድ ነገር ውስጥ ነው እየገባው ማለት ነው። እና ነገር ግን መድብል አሁን ምሳሌን በእጁ አስገብቷል ማለት ነው። ምሳሌ በእጁ ከገባች ማለት ደግሞ ዝና በፍጹም አይለቀቅም ማለት ነው። ዝና አይለቀቅም፣ ብሩክ ያለበትን ቦታ እስከሚናገር ተስፋ ቆርጦ ማንም እሱን የሚለቀ ሰው የለም። እንግዲህ አቤል ሞሲሳም እንግዲህ ይሄ መድብል የሚባል ሰውዬ ከባድ ሰው ነው። ማን ነው እሱ? እንዴት ቢሆን ነው እንደዚህ ሰው ሊሆን የቻለው? እንደዚህ ኃይለኛ ሊሆን የቻለው የሚይዘው ስልኮችና የሚጠቀማቸው ስልኮች ራሱ የተለያየ ሲም ነው የሚጠቀመው በማለት ነው እንግዲህ የሚገኘውና ነገር ግን ማህሌት እሷ ወደለችበት ስትሄድ ዳጣና ቅድስትም እየተከታተሏት ነበረ። ነገር ግን እነሱ ሲንኳተቱ ስልክም ተደወለባትና ነገር ግን ነቃችባቸው። ከኋላቸው መታ እንግዲህ አናታቸው ልትፈልጣቸው ነበረ። እናንተም ሰው ሆናችሁ ስጋ ቁጥር ቢባል ጣፍ ያላሉ እናንተ ናችሁ። ደግሞ እኔ የምትከታትሉኝ ምን አባታችሁ ስለሆናችሁ ነው የምትከታትሉኝም? ብላቸው ነበር ቅድስትና ዳጣን። ቅድስት እንግዲህ በጣም ዶሮና የዋህ በቃ ባትወልዳትም እናት። በቃ መውለድ እና መወለድ ቋንቋ ነው። እውነት ለመናገር ቅድስት ከእናትን በላይነት ቢባል ምንም አያሳፍርም ማለት ነውና እባክሽ ቅጥዬ ምሳሌ ነው የምንፈልገው፣ ምሳሌ ነበር ያለቻት ና ነው ምሳሌ ነው የምትፈልጊው ጅል፣ ምሳሌ በማዋጅ እንዳለች ብታውቂ አይደለም መጠየቅ ቀርቶ ከቤት ራሷ አወጪም ነበር ያለቻት ና ኑ ትፈልጋላችሁ፣ ኑ ያለችበት ቦታ ላሳያችሁ ነበር ያለችውና እነሱ ግን ለሕይወታቸው ከባድ ስለሆነ የቀረብን ያለችውና ዳጣም እንግዲህ ማህሌት የያዘችውን ድንጋይ ይዛ ምን ታርጊ ነው? ይህንን ያሽ ውሻ ልትገሊበት ነው? ስትላት ነው እንዲህ እኔ የምትከታተሉኝ ማነስ? ሎናችሁን ፈጣ ፈጥላችኋለሁ፣ አናታችሁን ነበር ያለቻት ና ዳጣም እንግዲህ እያውልሽ ማህሌት በታርፊ ይሻልሻል። አሁን ዝና የለም ዝና ተይዟል፣ እጅና እግሩ ታስሯል። ማንም የሚደርስልሽ ሰው የለም። እንደ ምስር አሳንቡሳ ነው እማራግፍሽ ነበር ያለቻት ና ምን ባራገፈቻት ኖሮ ብዬ ነበረ ዴት ተመኘው ና ዳጣ ምን አለበት ብታራግፋት፣ ነበረ ጥሩ ነበረ። ና እነሱም ግን ለራሳቸው ሕይወትም ስለፈሩ ተንግዴ እከታተላለሁ ብትሉ ውርድ ከራሴ ብላቸው አስጠንቅቃቸው እሄዳለች ማለት ነው። እነሱም እንግዲህ ዳይ ብለው ወደ ቤታቸው ተመልሰዋል። ምንም መፍትሄ አላገኙም። ነገር ግን ወደ ቤት ተመልሰው ሲገቡ ቅድስት በጣም እየተጨነቀች እየተንቆራጠጠች ነበረ። ነገር ግን አቶ መድብል፣ ማንጎራገር፣ መዝፈን ፊቱ ላይ ላይ ፈገግታ ይታይበታል። እና ለቅድስት ግን ያ ነገር ጥያቄ ሆኖበታል። እንዴ ምንድን ነው እሱ ጤነኛ ነህ? እየዘፈንክ እኮ ነው። ቤተ ፈገግታ አለበት። ምንም የጭንቀት ስሜት የለብህም። እኔ እኮ በጣም ተጨንቅ ያሉ ላብድ እኮ ነው። ልፈነዳ እኮ ነው። አንተ እንዴ ነው እንደዚህ ፈገግ ብለህ ጭራሽ ታንጎራጉራለህ? ምናምን ነበር ያለችው። እና በዚህ አጋጣሚ እንግዲህ መድብል ሙዚቀኛ እንደሆነ ነው የምንረዳው። እና ያንጎራጉራል ነበር ያለችው። ና እሷ እንግዲህ በመጨነቅ ና በማሰብ በመጨነቅ የሚመጣ ነገር የለም፣ ነገሮችን በብልሀት መፍታት ነው እንጂ በመጨነቅ የሚመጣ ነገር የለም። ስለዚህ ደግሞ እኔ ያዝኩትን ተስፋ ይዤ ፈገግ ያልኩት ነበር ያለት። ና እሷም በጣም በመደንገጥ ና በደስታም በቃ በመርበትበት ስሜት ውስጥ ሆና እንግዲህ ምንድን ነው እሱ? ምን አዲስ ነገር አለ? ተስፋ ስትለው እንግዲህ እመኝኝ፣ ነገ ምሳሌ እራት ከኛ ጋራት ነበር ያላት እና እራት ከኛ ጋራ ነው የምትበላው፣ ነበር ያላት። እንዴ እራት እራት ከኛ ጋር እዚሁ መታ እዚሁ ሳሉ ላይ ቁጭ ብላ አለማመኗ ማለት ነው። እንግዲህ ልሳቅ ወይስ ላክሮፍ ወይስ ላልቅስ? በቃ በጣም ግራ የተጋባችሁ ለመሳቅም፣ ለማልቀስም፣ እልል ለማለትም ግራ ተጋብታለች ማለት ነው። ምክንያቱም ማመን አልቻለችም። እውነት ነው መድብል ልመንክ ትመጣለች ምሳሌ ልመንክ እያለችው ነበረ እየደጋገመች ማለት ነውና፣ እሱም አዎ፣ እመኚ፣ እኔ በፊትም ይህንን ድርጊት እያደረግኩት ያለሁት ለምሳሌ ነው። ምሳሌን የሚጎዳ ነገር ምንም ማድረግ አልችልም፣ እኔ ነበር ያለት፣ እና እሺ ይሷ ሆነ ብሩክ እሺ ጋሽስ ነገር ስትለው ቆይ አሁን የምሳሌ ልጨርስና ወደ ወንድም ያልፋለው ነበር ያለውና እንግዲህ፣ መድብል ተጨነቀ። ዚማል አንዲ በምሳሌ አንዲ በብሩክና አጣብቂኝ ውስጥ ገብቷል ማለት ነው። እንግዲህ አንዱ ጀግና እንግዲህ ሺዎቹን እያሳለፈ ነው ማለት ነውና ጎበዝ ነው፣ ጀግና ነው። በዚህ አጋጣሚ እንግዲህ በጣም ተፈሪዎቹን ተፈሪ ናቸው የባሉትን አምባገነኖችን ወንጀለኞችን ሕገወጦችን እያሸነፈ በራሱ መንገድ እየሄደ ነው የሚገኘው። እና ዝናም እንግዲህ እዛው ታስሮ እውነቱንም ሊናገርም አልፈለገም። እዛ ታስሮ ቀናቶቹን እያስቆጠረ ነው የሚገኘው። የሆነ ሜካፕ ከጎንና ከጎን ጣልጣል አርግተውለት አልቀይ ነገር። እና በቃ እሷ ነው እንትን ብሎ ያው ምንም ቢሆን ሰው በዚህ ልክ መጨከን አልነበረበትም እና መናገርም ነበረበት። ምክንያቱም ተስሮ እዛ ጋር ምን ያህል ጭካኔ ነው ሰው በራሱ ህይወት ላይ ይፈርዳል። ግን በሱም አይታይበትም። አንደኛ ነገር ብሩክ ያለበትን ከተናገረ አቤል ሙሲሳ የሚባለው ሰውዬ ይገለዋል ማለት ነው። ምንም ጥያቄ የለውም። ዝናም ማለት ነው። እሱም ደግሞ ያም የሆነው ከመድብል ካመለጠ ነው። መድብል እውነቱን ነግሮት ለመድብል ብሩክ ያለበት ቦታ አውቆ የሚለቀቅ ቢሆነ አንተ ነህ እውነቱን ተናግረህ ያስመለትከን ይለዋል። እሱም ይገለዋል ማለት ነው። ብሩክ ያለበትንም ከተናገረም ካልተናገረም መሞቱ አይቀርለትም። እንግዲህ በጣም ከባድ አጣብቂኝ ውስጥ የገባው ማለት ነው። ከተናገረ አቤል ሞሲሳ ይገለዋል፣ ካልተናገረ ደግሞ መድብል ይገለዋል። በወንድሙ አይደራደርም ስለሆነ ማለት ነው። እና እኔ በወንድሜ በአንድ ወንድሜ አልደራደርም ነው ያለው። እና እኔ ምንም የምጓጓለትም ተስፋም የለኝም ነው ያለው። እንግዲህ ባለፈው ክፍል ላይ የምኖርለት ምንም የለኝም እኔ ደግሞ ሞት አያስፈራኝም ነው ያለው እኔ ሞት አያስፈራኝም፣ እስር ቤት ለእኔ ረፍት ነው ነው ያለውና፣ እሱም እንግዲህ ዝናም ለእኔም እስር ቤት ረፍት ነው። እንደውም ከዚህ ምድር ያው እዛው እስር ቤቱ ይሻለኛል፣ እኔ ሞት አያስፈራኝም ነበር ያለውና፣ እንግዲህ በጣም ደስ የሚለው ደግሞ ሉላ ሞገስን በቃ እኔ እናንተ ተ እንግዲህ ባልና ሚስት ነን እሱ ቢፈርምም ባይፈርምም የራሱ ጉዳይ ነው ብላለች ማለት ነው። ምክንያቱም እሱም እየፈረመ አይደለም። ቢፈርም ንብረት እካፈለዋለሁ ብዬ ነበረ ነገር ግን አልፈርምም ታለ ተዛሬ ጀምሮ አንተን ባሌ እኔ እኔም ሚስትህ ነኝ ነበር ያለችው ና እሱም እንግዲህ በቃ ተ እንግዲህ ተፈቀደልኝ ማለት ነው ባልሾንኩ ማለት ነው ልጆች እንወልዳለን ማለት ነው እያለት ነበር ና እሷም አዎድ ና ያለችው ና ልጆች መውለድ እንችላለን እንግዲህ እኔ እናንተ እንግዲህ ባልና ሚስትነ እኔ እሱን ፍራቻ እድሜ ወይም የልኩን እየሸሸው መኖር አልችልም ነበር ያለችው እና፣ ነገር ግን መድብልም አንድ ቃል ጣል አድርጎ ቶለታል ማለት ነው ለዝ እና እሱም እንግዲህ ፈረምክም አልፈረምክም፣ ግዴታ አንድ ሴት አልፈልግህም ካለች አልፈልግህም ነው። በግድም ቢሆን ተፈታታለክ። እንኳን አልፈልግህም ብላ ከቤትክ ወጣ ከርቶ ቤትክ ውስጥ ራሱ ሆና አልፈልግምታለች ታለች የመፍታት ግዴታ አለብክ። ይሄ ከአያቶችክ ከድሮ ዘመን ያመጣኸውን ነገር እዛው ለአያቶችክ መልስላቸው። አሁን ያለህንበት ዘመን የሰለጠነ ዘመን ነው። ሴት ልጅ ማስገደድና የራስ ማድረግ አትችልም። በፍጹም ወደክ ሳይሆን በግድ ተፈታታለክ ነበር ያለው። እንግዲህ እሱም እውነት ነው። አንድ ሰው ያልፈለገውም በግዴታ የራሱ ማድረግ አይችልም ማለት ነው። እንግዲህ ተስፋ እየቆረጠ ያለ ይመስላል። በሉላ በኩል ማለት ነው። ሉላም እንግዲህ ድምጧን አጥፍታለች። እሱ እንግዲህ ብዙ ጊዜ ሊፈልግ ሞክሯል፣ ለመከታተልም ሞክሯል። ሉላን ሊያገኛት አልቻለም። በቃ እንደዚሁ ሉላ ሉላ እያለ ወደ ጉርጓር ሊገባ ነው ማለት ነው። አቶ ዝና ፍቅር እንደዚህ ነው። እንዲህ አፍቃሪና ተፈቃሪ አይገኝም። እሱ ሉላን ያፈቅራል፣ እሷ ደግሞ ሞገስን ታፈቅራለች ማለት ነው። የእነሱ ግን ሁለቱ የሁለቱም የሞገስና የሉላ ፍቅር ሚዛናዊ ነው፣ የሁለታቸው ማለት ነው። እሷም ተወዷለች፣ እሱም ይወዳታል ማለት ነው። ሁለቱም ይፈቃቀራሉ። እሱም እንግዲህ በቃ ዛሬ ሚስትክ ሆኛለው ባል ሆነሃል ባለችው ጊዜም እና ከልጅነት ጀምሮ ከድሮ ጀምሮ የምናፈቀውን ገላ ላገኝ ነው ብሎ ደስ ብሎታል ማለት ነው። ላይክ አርጉኝ።